አሞታል። ሉኡል አቤል ግን ዛሬ ይዞት የመጣው እንዳየችሁት የሆኑ ልጆች ተይዘው ነበር። እነዛ ልጆች ሊያ ነው ምታሰራን፣ ሊያ ነው ምትደዋወልን፣ አላቃችን ሊያ ናት፣ እሷናት የስራው ባለቤት ብሎ ከትላንት ወዳ ተናግሮ ነበረ። እነዛ ሰዎች ደግሞ ሊያ ያለችበት ቦታ እናሳያለን ብለው ተናግሮ ነበረ። በመጨረሻ ዛሬ ሊያ ያለችበት ቦታ አቤልን ይዘውት ሂደው ነበር። ይዘው ሲሄዱ ግን ሊያ ሳትሆን የሊያ ዋና ቀኝ እጅ የተባለችዋ ሊያ ቁጭ ብላ ታዛትና ሁሉ ቦታ ሂዳ ልጆችን፣ ሕጻናቶችን ጎዳና ላይ የወደቁ ሕጻናቶችን የሚበሉ ያጡ ሕጻናቶችን እናት አባታቸው ማስተማር ማሳከም የማይችሉ ልጆችን በየመንደር የዞረች የሊያ የምታስረክብ የሊያ ቀኝ እጅ የተባለችዋ ሴት ናት። ዛሬ ባቤል እጅ ውስጥ የገባችው ግን እሷ ከሰው ጋር ስታወራ ወይስ እነዛ የምታሰራቸው ልጆችን ሊያ ነኝ ስሜ ሊያ ነው ባለው ብላ ነው የተዋወቃቸው ነበረው። ቀጥታ ቤቷ ድረስ አቤልን ይዘው ሲሄዱ ጊዜ እኔ ሊያ አደለሁም፣ አታቆኝም፣ ኬት ነው የመጣችሁ፣ አንተዋወቅም። ሊያ አደለሽም ሞ ሲሏት ጊዜ እኔ ሊያ አደለሁም፣ ኬት ነው የምትመጡት፣ እኔ ምንም አላቃችሁም፣ ምንም አይነት ስራ አላሰራችሁም ብላ ክዳ ነበር። ግን በመጨረሻ ቁጥሯ ወጥቶ ከነሱ ጋር የተጻጻፈችበት ከነሱ ጋር የስራ ልውውጥ የተደረገችበት ምን ያክል ገንዘብ እንዳስገባች የገንዘብ ድርድር እያንዳንዱ ስንት ልጆች አምጥቶ እንዳስረክቧት ያወሩትን በጽሁፍና በሪከርድ ወጥቶ በመጨረሻ አመነች። አዎ እኔ ሊያ አይደለሁም፣ ግን የሊያ የቅርብ ጓደኛዋ ነኝ። ሁሉ ነገር ምሰራላት እሊያ እኔ ነኝ። ልጆቹን ማቀርብላት ሊያ እኔ ነኝ ብላ አመነች። ከዛ በመጨረሻ እንዲ የተገናኘ ስትባል ጊዜ አኪም ቤት ልጅ የታሞብኝ ስመላለስ እዛ ነው ያገኘኋት። ሊያ ሀኪም ቤት አበዛለች፣ ምክንያቱም እዛ በጣም አቅም ደካማ የሆኑ እናቶችን ስታገኝ ልጆቻቸው ቀምታ የስድስት ስልሳ ስድስት ድርጅት አግብታ ነው የምትወሽቀው። ግን እሷ እዛ ላይ እናቶችም ሆነ ከድርጅት ከሀኪም ቤት ስትቀበል ጊዜ ምርጥ ድርጅት ነው ያለው፣ ያሳድጋል፣ ያስተምራል፣ ከዛ በኋላ ውጭ ሀገር ጥሩ እድል ያቀርብላቸዋል፣ ወደ ውጭ ሀገር እንዲወጡ ያደርጋል ብላ ነው ከሐኪም ቤት ልጆቹ ይዛ የምትወጣው። በዛ አጋጣሚ ነው ልጄ ታሞብኝ ሐኪም ቤት በገባሁበት ነው ከእሷ ጋር የተዋወቅኩት የነበረው ብላ ነው የተናገረችው። ስለዚህ አሁን ልጄን ደህና ናት፣ ተሽለዋታል። እሷናት ያሳከመችልኝ። እኔ ሊያ ጓደኛዬ ሳትሆን እህቴና። ስለዚህ ከዛ በኋላ እኔ ለምን አንድ ስራ አልሰጥሽ? ምርጥ ስራ አለ እኔ ጋር ያ ስራ ስዴ ምንድነው ስርት? እንደዚህ እንዳንቺ አቅመ ደካማ የሆኑ እናቶች እናት የሌላቸው አባት የሌላቸው ልጆችን ጎዳና ላይ የወደቁ ልጆችን በየሆስፒታል ታሞ ማሳከም ያጡ ልጆችን በሙሉ ሰብስበሽ እኔ ጋር አምጪ፣ እኔ ጥሩ ድርጅት አለኝ ብላኛለች። እኔ ድርጅቱ ምን እንደሆን አላቅም። ከዚህ በፊት ግን ድርጅቱ ወንድሜ የሰራበት ነበረ። ከጊዜ በኋላ ወንድምሽ ሙተዋል ተብሎ ተነግሮኛል ብላለች። ስለዚህ እቺ የሊያ ጓደኛ የሊያ ቀኝ እጅ የተባለችው ጓደኛ ወንድሟ መስዋዕትነት አድርጋ ነው በዚህ ስራ ላይ የምሰራው። ምክንያቱም የዚህ ስራ መጀመሪያ አንድ ሰው መስዋዕትነት ከፍላችሁ ነው እዚህ ስራ ውስጥ የምትገቡት እንጂ ዝም ብሎ መግባት የሚባል ነገር የለም። እሺ፣ እንዴት ነው የሞተው እንዴት ነው ብለሽ ለምን አላጣራሽም ስትባል ጊዜ በቃ ሞቷል ተባለ። በምን እንደሞተ አላውቅም እኔም በሆነ ጉዳይ ተጣልተን ከጓደኛ በኩርፊያ ላይ ነበር። በዛ የመጣ ነው አለች። ስለዚህ ወንድሟ እዛ ሰዋችሁ ማለት ነው። አለሙሄም አሁን ሊያ የት እንዳለች ምን እንደምትሰራ እያንዳንዱ ሚስጥሯ ተናግራለች። እች የተናገረችዋ ደግሞ የሊያ ቀኝ እጅ የተባለችዋ ናት። ሊያ ቤት መጀመሪያ ሰራተኛ የምትሆና ምሰራ አንድ እናት አለች። ከእናትዋ በላይ ምታያት ሊያ ሊያ የሆነ ነገር ልትሰራ ከፈለገች መጀመሪያ እዛን እነዛ እናት ሂዳ ነው የምታማክራቸው። በየጊዜ የሆነ ቦታ ስንዴት ስራ ስታዘኝ መጀመሪያ እናት ጋር ደግሞ የምትሄደው አንድ ቀን ሊያ ቤተሰቦች እሽት ነው ያለት። እቺ እናትስ ማን ናት? ለምንድን ነው የሆነ ቦታ እንንሄድ የሆነ ስራ ደሰደ ስትጂ መጀመሪያ እሷ ጋር ምትመጪ እሷ መትሽ የምታማክሪያ? ስላት ጊዜ መጀመሪያ እኛ ቤት ሰራተኛ ሁና ነው ምትሰራ ነበረው። እናት አባቶቼ የቢዝነስ ሰዎች ናቸው። ጠዋት ነው ይወጡና ማታ ነው የሚገቡት። እሷ ናት ያሳደገችን። እናቴም ሁሉ ነገር ናት። ሰራተኛ ብቻ አልነበረችም። ስለዚህ እኔ ሁለተኛ እናቴ አርጌ ነው ማያት። እሷ ትስሪ ያለችኝ ነገር ምንም ነገር አልሰራም። የሆነ ቦታ ሲሄድ የእሷ ነገሯት ነው። እዚህ ቦታ ሂጂ፣ እዚህ ቦታ ትጂ ካለችኝ እኔ እቀራለሁ ስለዚህ ለዛ ነው እና እናትሽ የለችም ወይ ስላት ጊዜ እናቴ ያለች ነገር ግን እቺ ከእናቴ በላይ የደከመችልኝና የለፋችልኝና ስለዚህ በነገራቶች በሙሉ በስራዎች በሙሉ በውጤቶች በሙሉ እቺ እናቴ ናት ማካተታት። እሷ ሂጂ ያለችኝ ቦታ ነው የምሄደው። ስድ ያለችኝ ነገር በሙሉ ነው የምሰራው። ስለዚህ ያ ስለሆነ አንቺ የቱን ቦታ ድትጂ ልጆች ልጅ ታመጪ ሳዝሽ የቺ እናቴን መተሻ ማክረት ነው መሄድ ያለብሽ ለኝና እንሄዳለን ታማክራታለች። አይ ይሄ ቦታ እንዳት ሂጂ ዛሬ ላንቺ ጥሩ አይደለም ስትላት አትሄድም። ሂጂ፣ ይሄ ቦታ እንደዚህ እንደዚህ እንደዚህ ነገር አድርጊ ስትላት ጊዜ ትሄዳለች። ስለዚህ ከሊያ ከተገናኛን ሳምንት ሆኖናል። በእርግጥ ጓደኛዬ ናት፣ እንደዋወላለን በየጊዜው። ነገር ግን ያ የሊያ እናት የተባለችዋ ወላጅ እናቱ አደለችም። በነገራችን ላይ ውድ ቤተሰቦች፣ ሊያ ያሳደገቻት እናት ጋር ወስጄ አሳያቸዋለሁ። ብቻ እኔ በቤተሰቦቼ በልጅ ምንም አይደርስ ወንጀል ሲሰሩ የሌላ ሰው ቤተሰብ እሳቱ ሲከቱ ጊዜ ችግር የለባቸውም በእነሱ ላይ እንዲ ህግ አካላት መቶ ሲጠይቃቸው ይሄ ነገር ወንጀል ነው ብሎ ሲጠይቁ ቤተሰቦች ጠብቁልኝ፣ ጥበቃ አድርጉልኝ፣ ልጄን ጠብቁልኝ፣ እኔ እንደዛ አድርጉኝ አውቂ አይደለም። የገባው ብር ሲያፍሱ ጊዜ እንደፈለጉ ኑሯቸው አሻሽለው፣ ጥሩ ቤት ተከራይተው፣ ጥሩ ቤት ገዝተው ሲኖሩ ምንም አይመስላቸውም በሰው ህይወት ግን እንደዚህ ነገሩ ተደርሶባቸው ሲጠየቁ ጊዜ ያዙ ሊቀቁ ይበዛል። ስለዚህ በአንድ በኩል የአቤል መጥፎነት የሰማን ነው፣ በአንድ በኩል የሊያ መጥፎነት የሰማን ነው። ማንን እንማል? ማንን እንማል? ትላንት ዘበኛው የተናገረው ሚስጥር እኔ ለማመንም ለመስማትም የከበደኝ ሚስጥር ነው። ለምን እስካሁን አቤል ንጹህ ነው አቤል ይሄ ነገር የሰራው ነገር አይደለም ብለን ነው የምናወራው ነበረው። እሺ ይሄ ዘበኛ ውስጥ ከአቅሙ በላይ ከደሞዙ በላይ ብዙ ብር ከፍለውት ነው በአቤል ላይ እንደዚህ አይነት ምስክርነት ሊመሰክር የፈለጉት። ምክንያቱም ሊያ ማሰራው ጉድ የለም ተባለ፣ ሊያ ማድጋበቱ ጉድጓድ ውስጥ የለም። ብዙ የምታውቃቸው ባለ ሀብቶች ናቸው፣ ብዙ ድርጅት ውስጥ ያሉ እንዳለ ባለ ሀብቶች ናቸው። ስለዚህ እነሱ ብር በብዛት ከፍለውት ነው ይሄ ነገር ሊመሰክር የቻለው ትላንት እኔ ምንም አላየሁም እሱ ምንም አላደረገም ብሎ ፖሊስ ጣቢያ ሂዶ የመሰከረ ሰውየው ዛሬ በምን ቅጥፈት ነው? ምን ተገኝቶ ነው? አዎ እሷ ከአቤል ተከትለው ገብታ ነበር ስገባ ጊዜ እንዳትገባ ብሎ በርዘጉብኝ ብሎ የተናገረው ማንን እንመን? እኔ ለምን አቤል ይሄ ነገር ግልጽ አያደርገውም? እውነቱ ለምን አይወጣም? ቢያንስ የተመልካች ኮ በእናንተ ጉዳይ ላይ ኮ ጭንቀት ውስጥ ነው ያለው። ዛሬ አቤል ምን ይሆናል? ዛሬ ሉል ምን ይሆናል? የምነካቸው ምን አደጋ ያጋጥማቸዋል በማለት ስለዚህ፣ ይህ ዘበኛው ህዝብ በሙሉ የአቤል ጥላች እንዲያድርበት ነው እንደዚህ ነገር የተናገረው። ብር ከሚለው ከሚያስበው በላይ ተከፍሎት ነው ይሄ ነገር የተናገረው፣ ወይስ እውነት ነው? በእርግጥ ነገሩ እውነት ነው። ውሸት እንዲሆን አበበን ወይም የአቤል ዘበኛ ሉኡል ጋር ነው የተቀመጠው። ምክንያቱም በደንብ እንዲጠይቀው በደንብ እንዲያጠራው፣ ሉኡል እንደምታውቁ ለእናትን ከሆነ በውሸት ወደ ኋላ እንደማይል ታውቃላችሁ። እውነት እውነት ናት። ሉኡል ጋር ይሞታታል እንጂ የማጭበርበር ጓደኛዬ ነው እንኳን ለእናት ያልመለስም ብሎ ቃል በቃል በሚዲያ የተናገረ ልጅ ነው። ምሳሌ አሁን እሱ ጋር አበበን ይዞ ሲሄድ ሲሄድ ጊዜ ወይስ የአቤል ዘበኛ እሱ ጋር ይዞ ሲሄድ ብዙ ሰዎችን ሊያስፈራራው ነው። በአቤል ላይ ለምን ተናገርክ? በአቤል ላይ እንዲህ ነገር ለምን በውሸት አወራ? ለምን እውነቱን አወጣህ ብለህ ሊያጠጣው ነው ምናምን ልትሉ ትችላላችሁ። ግን ሉኡል እውነት እውነት ነው። ማንም ይሁን ማንም እውነትን መደበቅ አይፈልግም። ውሸት ውሸት ናት። ሺ ጊዜ አቤል ጓደኛው ቢሆነው በዚህ ነገር ሊተባበረው አይችልም። ምክንያቱ የሰው ህይወት ነው ያለፈው። ነገ አድጋ ጥሩ ቦታ ምንደርስ ልጅ እኮ ናት፣ ህይወት የጠፋው። ነገሩ በጣም ግራ የተጋባ ነው የመጣው። ምንም ተጨባጭነት ነገር የለም። አቤል የሚሰራው ነገር ቀለል ያለ ነው። ሉላ የሚደርሱ ነገሮችን ደግሞ በጣም ከባድ የሆኑ ነገሮች ናቸው። ስለዚህ እኔ ትላንት በአቤል ጉዳይ ላይ የሰማሁት ነገር በጣም ነው የከበደኝ። የአእምሮ የሚከብድ ነገር ነው። የትኛው እንደማምን አላውቅም። ለማንኛውም ለሁሉም የሚያውቀው አላህ ነው። ለምን አንዱ እውነት ሊያወር ይችላል አንዱ ውሸት ሊያወር ይችላል። አሁን አቤልን ለማመን ከበደኝ፣ የአቤል ዘባኝን ለማመን ከበደኝ። ማን እንደሚታመን አይታወቅም። በብርታት ተታልለወይ ይሆናል ብዬም አሰብኩኝ። አሁንም እውነቱ ወጥቶ የማችን የገደለ እውነት ወጥቶ ለፍርድ ቀርቦ ቤተሰቦቿ ቢያንስ ልጃቸው ባያገኙ የልጃቸው ፍትህ ማግኘት ትልቅ ነገር ነው። እንደዛ ያለቀሰች እናት የልጅዋ ፍትህ የምታገኝበት ጊዜ ቅርብ ያርግላት። ሉልን ራስህን የጠበቅ ስራ ስራ ስራ ነው፣ ጓደኛ ጓደኛ ነው። ግን ከራስ በላይ ንፋስ የሚባል ነገር ላይ የራስህን ጠብቅ። ለማንኛውም ሁላችሁም እወዳችኋለሁ። እውነት ወጥቶ ሁላችንም የምናርፍበት ጊዜ ቅርብ ያርግልን። መቼ የእነሱ ስራ ከባድ ነው አውቃለሁ። በየጊዜ አዳዲስ ነገር ነው የሚመጣው፣ ግን ያሁኑ በጣም የከፋ ነው። ለማንኛውም ፈጣሪ የደረስላቸው ስራቸውን ላቀለል ያርግላቸው። እውነትን ወጥቶ እውነትን ሰምተን ሁላችንም የምናርፍበት ጊዜ ቅርብ ያርግልን ነው። ቤተሰቦች ይወዳቸዋለሁ። ላይክ ሰብስክራይብ አድርጉ። ባይ ባይ። መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።